ቃጠል የሚፈጠር በት አካባቢ ከሆነ እዚ መሀል ላይ መሀል ላይ ወተር ጃኬት አለ። በወተር ጃኬት አድርጎ ምን ያደርጋል? ውሃው ይገባል። በፈንሶች አድርጎ ምን ያደርጋል ማለት ነው? ይቀዘቅዛል ማለት ነው። ነው ዘይት ሞተር ሲባል ፍሪክሽን ፍሪክሽን ሲፈጠር ወይም ደግሞ ሰበቃ ሲፈጠር ደረቅ ሰበቃ እንዳይነው እሺ ሰላም ለእናንተ ይሁን። እንኳን ወደ ስላ ነው ሰላም መጣችሁ። የቻናል ቴስኪል አካዳሚክ ይባላል። ቴስኪል አካዳሚክ በሙያ ዘርፍ ትምህርትና ስልጠና ይሰጣል ማለት ነው። ስለዚህ ወደ ዛሬ ትምህርታችን ከመቀጣችን በፊት ትናንት ለአንድ ሞተር ከሌላ ሞተር የምንለያቸው መንገዶች አምስት መንገድ አይተን ነበር ማለት ነው። አንደኛ በነዳጅ አጠቃቀም ነው። ሁለተኛው ደግሞ በመቀዝቀዝ ዘዴ ነው። ሶስተኛው ደግሞ በሲሊንደር አደራደር ነው። አራተኛው ደግሞ በፒስተን ሞት ነው። አምስተኛው ደግሞ በሲሊንደር ብዛት ነው ብለናል። ዛሬ የምናየው ግን ስለ የሞተር መቀዝቀዣ ክፍሎች ወይም ደግሞ የሚያቀዘቅዝልን ወይ ደግሞ ከሞተር እንዳይሞቅ የሚያደርግልን ክፍታት ነው፣ ዛሬ የምናየው ማለት ነው። ስለዚህ ሞተር በሚንቀሳቀስበት ጊዜ በሚንቀሳቀስ ሞተር በሚንቀሳቀስ ጊዜ የሚፈጠር ሙቀት ምን ያደርጋል? በሞተር ብሎክ ላይ ጉዳት እንዳይፈጥር ይሄ ማለት አንድ ይሄ ብረት እስከሆነ ድረስ ሙቀት ሲፈጠር በብረት ላይ ችግር ያደርሳል ወይ አደጋ ያደርሳል ማለት ነው። ይህ አደጋ እንዳያደርስ ምን ያደርጋል ማለት ነው፣ ይከላከላል ወይ ደግሞ በመቀዝቀዝ ሙቀት እንዲቀነስ ያደርጋል ማለት ነው። ስለዚህ በሶስት ስቴፕ ሙቀት መቀነስ ይችላል ማለት ነው። የሲሊንደር ሙቀት ወይም ደግሞ የኢንጂን ሙቀት በሶስት ስቴፕ መቀነስ ይቻላል ማለት ነው። አንደኛው በኤግዚስት ወይም ደግሞ ጭስ በማስዋጣት በማስወጣት 40% ላይ ይሸፍናል ማለት ነው። ሌላኛው በዘይት ሞተር ዘይት ሞተር አብስ ነው። ዘይት ሞተር ሲባል ፍሪክሽን ዋና ነው፣ ፍሪክሽን ወይም ደግሞ ደረቅ ሰባቃ እንዳይኖር፣ ድምፅ እንዳይኖር፣ እንዳይቆሽሽ ይሄ ነው የሚያግዝና አብዛኛው አሁን የምናየው ግን በመቀዝቀዣ ዘዴ በሁለት ነው የሚቀዘቅዘው። አንደኛው በአየር የሚቀዘቅዘው ሞተር አለ። ሁለተኛው ደግሞ በ ውሃ የሚቀዘቅዝ ነው፣ ደግሞ በኩላንት የሚቀዘቅዝ አለ ብለናል። ስለዚህ የመጀመሪያው በአየር ዘዴ የሚቀዘቅዝ እንዴት አድርጎ ነው በአየር የሚቀዘቅዘው የሚለው ይሄ፣ አብዛኛው በኤሌክትሪክ የሚሰሩ ወይም ደግሞ የተለያዩ መሽን ስሌቶችን ስፌት፣ ራሱ የስፌት ማሽን ይቀዘቅዛል፣ በአየር ይቀዘቅዛል ማለት ነው። ሌላኛው በኢንጂን ወይም በሞተር ስሚሄድ ደግሞ በናፍጣ የሚሰሩ ወይም ደግሞ ቤንዚን የሚሰሩ እነ በጃጅ ሊሆን ይችላሉ እነ ሞተር ሊሆን ይችላሉ። የተለያዩ እነዚህ ምን ያደርጋል ማለት ነው ይሄ በፒስተኑ ወይም ደሞ በፒስተኑ ላይ ወይም ደሞ በኢንጂኑ ላይ ምን ያለው ፌኑ ሰለው ወይም ደግሞ ሽንሻን ብረት አለው በዚህ በዚህ ማለት በዚህ ውስጥ ኢንጂን ነው ይሄ ወደ ላይ ወደ ታች የሚቀሳቀስበት ባለ አንድ ይሆን ባለ ሁለት ሊሆን ይችላል ማለት ነው። ስለዚህ ዙሪያ ላይ ያለ ግን ዙሪያ ላይ ያለ ግን ሽንሻን ብረት በዚህ መሰረት ንፋሱ ለዚህ ሲመታ ወይም ደሞ አየሩ ለዚህ ሲሞታው ምን ያደርጋል ማለት ነው፣ በዚህ መሰረት በሽንሻን ብረት ወይም ደሞ በፈንሶች አድርጎ ምን ያደርጋል ማለት ነው፣ ይቀዘቅዛል ማለት ነው። ሁለተኛው ደግሞ በታቹ ወይም ደሞ እንትን አለው ይሄ ከውጭ እየቀዘፈ ወደ ውስጥ የሚያስገባልን አለ ይሄ ማነው ስሙ ይሄ ፋን ፋን ነው የሚለው አዎ እንደምታዩ እንደዛ አይነት አድርጎ ወደ ውስጥ እየቀዘፈ ሲያስገባልን ሞተሩ እንዲቀዘቅዝ ያደርጋል ማለት ነው። ስለዚህ ሁለተኛው ነው በውሃ የሚቀዘቅዝ ደሞ በኩላንት ማለት ነው እንችላለን ሁለት ይጠቀማል በኩላንት ብንጠቀም የሚሻለ ግን ውሃ ብንጠቀም ችግር የለውም በውሃ የሚቀዘቅዝ ዘዴ ከፍተኛ ሙቀት በሚፈጥርበት በሲሊንደር አካባቢ በሚገኝ የውሃ ቦታዎች ወይም ደግሞ ቱቦች ወይም ደግሞ ወተር ጃኬት ወተር ጃኬት ወተር ጃኬት ውስጥ በዚህ ውሃ በመዘዋወር ወይም ደግሞ በወተር ጃኬት ውስጥ በሚዘዋወር በመዘዋወር እዚህ አካባቢ ወይም ደግሞ ሲሊንደር አካባቢ የሚፈጠር ሙቀት ይቀንስልናል ወይም ደግሞ ሲንደር አካባቢ የተቃጠለው ወይም ሲሊንደር አካባቢ ያለው ሙቀት ወይም የሞቀው ውሃ ወዴት ይወስደዋል? ወደ ራዲያተር ይወስደዋል ማለት ነው። ራዲያተር ማለት ምን ማለት ነው? ይሄን ጥያቄ ደግሞ ራዲያተር ማለት ምን ምንና ምን? አንደኛው ለመቀዝቀጫ ክፍል ወይም ደግሞ ኢንጂን መቀዝቀዣ የሚሆን ውሃ ይይዛል ማለት ነው። ይይዛል በላይ ላይ ይሄ ነው ለሱልለም የምታዩት እንዳለ ሆኖ ግን ለመረዳት አመቺ እንዲሆን ነው። ይሄ ነው ጻፍኩት። ስለዚህ ራዲያተር የሚባል ይሄ ነው ጋዜጣ ይሄ ነው። በቃ ይሄ ዋይ ዘካ ብቻ። ስለዚህ ይሄ ምን ያደርጋል ማለት ነው? ውሃ ይይዛል ወይም ደሞ ለመቀዝቀዣ ክፍል የሚሆን ውሃ ይዝንናል ማለት ነው። ስለዚህ ወተር ጃኬት አድርጎ ደግሞ ወደት ይመጣል? ወደዚህ ይመጣል። የተቃጠለ ወይም ደግሞ የሞቀ የሞቀ መጥቶ ቴርሞስታት አድርጎ አልፎ ወደት ይሄዳል? ራዲያተር በረደ ተርቦ ወደ ወደ ሽንሽን ብረት እዛ ካው ሽንሽን ብረት አሉ እነ ማለት አየር በመቅዘፍ ያ ከዚህ የመጣለን ወይም ደሞ ምን ያደርጋል ማለት ነው። አሁን ራዲያተር ማለት ውሃ ለመቀዝቀዣ ክፍል ወይም ደሞ ለሞተር መቀዝቀዣ የሚሆን ውሃና ውሃ የሚዝ ነው ብለናል። አንደኛው ስራው ሁለተኛው ስራው ደሞ መቆት ላይ ሙቆ የመጣ ወይም ደግሞ ኢንጂን ላይ ሙቆ የመጣ አየር ምን ያደርጋል? ይሄ ወደ ያቀዝቅዝላል። እንዴት ነው መቀዘቅዘው የሚል ሐሳብ ላምጣላችሁ። ይህ እዛ አካባቢ ኢንጂን ካለው ወይም ደግሞ ይሄ ሞተር ነው ካለው ይሄ ሞተር ነው እዚህ አካባቢ በው እዛ አካባቢ ይቀዘቅዛል በዚህ መሀል እዚህ ፍሪክሽን የሚካሄድበት ቦታ ወይም ደሞ ቃጠለ የሚፈጠርበት አካባቢ ከሆነ እዚ መሃል ላይ መሃል ላይ ወተር ጃኬት አለ። በወተር ጃኬት አድርጎ ምን ያደርጋል? ውሃው ይገባል። እዛ ሲገባ ግን ምን ይሆናል ማለት ነው? ውሃው ይሞቃል። ስለዚህ ውሃው ሲሞቅ ወደ የት ይሄዳል? ወደ እዛ አካባቢ ያለች እቺ ቴርሞስታት ወይም ደሞ በወተር ጀኬት አድርጎ በመላሽ ወይም ደሞ በመላሽ ሆዝ አድርጎ ወደ ይሄዳል፣ ወደ ቴርሞስታት። እቺ ቴርሞስታት ምን እንደምታደርገው በጣም ከሞቀ ወደ ራዲያተር ታሳልፋለች። ካልሞቀ ወይም ደሞ ወይም ደሞ ካልሞቀ ደሞ ወደ ራሱ እንዲመላ እንዲመላለስ ወይም ሮቴት እንዲተብር ታደርገዋለች ማለት ነው። እቺ ሶስት አይነት ቴርሞስታት አሉት ማለት ነው። ስለዚህ ታይፕስ ኦፍ ቴርሞስታት የሚል እዛ አለ። እይቱ ከዛ በመቀጠል ምን ያደርጋል ማለት ነው። ወደዚህ ሲያሳልፍ ደም ይሄ ደሞ ራዲያተር አለ ወሃላ። ይሄ ሆሪዞንታል ይሄ ቨርቲካል ነው። ሆሪዞንታል የሚል ይፍራል ማለት ነው። ሽንሽን አለው ወይ ደሞ ወደዚህ ሊሆን ይችላል። ሽንሽን ብረት ወይም ደሞ ይሄ ክፍተት አለው። ስለዚህ በክፍተቱ አድርጎ ውሃ ወደዚህ ታች ወደ ታች ሲወርድ ምናልባት እዛ አካባቢ ደሞ በቬንቲሌተር ወይ ደሞ በፋን እቺ ያለቻ በፋን በፋን፣ ምን ያደርጋል አየር ወደ ሲገባ፣ በክፍቶት በክፍቶት አድርጎ ሲገባ ማለት አድርጎ ወደ ሲገባ ምን ይሆናል ማለት ነው፣ ውሃው ከዚ ሙቆ የነበር ወደ ሲወርድ፣ እዛ ከቀዝቀዝ ሆኖ ይወርዳል ማለት ነው። ቀዝቀዝ ሆኖ ከወረደ ወደ ይመለሳል፣ ተመልሶ እንደገና ወደ ኢንጂን ይገባል ማለት ነው። ወደ ኢንጂን ከገባ በኋላ ደግሞ ምን ያደርጋል ኢንጂን እዚህ ይሞቃል። ኢንጂን ውስጥ ከሞቀ በኋላ ደግሞ ተመልሶ እንደገና ወደዚህ ይሄዳል ማለት ነው። ወደ ወደ በመላሽ ሆዝ አድርጎ ወዴት መለሳል? ወደ ቴርሞስታት። ቴርሞስታት አድርጎ ደግሞ ወዴት ይሄዳል ማለት ነው? ወደ ራዲያተር። ራዲያተር እዛ ካም ማለት ሪሲቨር አለች፣ ወይም ደግሞ የሚመለስ ውሃ የሚጽልን አለች። ስለዚህ እንደምታዩ፣ ይሄ ግን ዋናው ስራው ግን ዋናው ስራ ግን ይሄ ፋን ወይ ደሞ ይሄ ፋን በፋን መልክ አድርጎ ምን ይሆናል ማለት ነው ሙቀቱ እንዲወጣ ያደርገዋል ወይም ደግሞ ይሄ በዚህ በውስጥ አድርጎ ውሃው ሲያልፍ ወደ ታችና ወደ ጎን ውሃው ሲመላለስ ደሞ ንፋሱ ደግሞ ወደ ውስጥ በፋን መልክ ሲገባ ምን ይሆናል ማለት ሞቆት እንዲወጣ ያርጋዋል ማለት ነው። ስለዚህ እንደገና መልሶ ይገባል። ስለዚህ ይሄ ሮቴት ነው፣ አያርፍም። ያርፍ በዛ አርጎ እንደዛ ነው። ይሄ የሞቀ ወደዚያ ይወጣል። የቀዘቀዘ ደሞ እዛ አካባቢ ይቀዘቀዛል። ተቀዘቀዘ ደሞ ያርጋው ይመለሳል። እንደዛ ነው። ሮቴት ነው ማረጋ ማለት ነው። ስለዚህ አሁን ይሄ በዲቴል ስለምናየው፣ በአካል ላይ ስለምናየው ሂንት እንድትይዙ ነው። ዋና ሂንት መያዝ ማለት ሂንት በቃ ትንሽ እውቀት እንዲኖራችሁ ነው እንጂ ያው በአካል እናየዋለን። አለ በዲቴል ማለት በአካል አሳያችኋለሁ በአጭር ጊዜ ስራ ስለምገባ ማለት ነው። እንዳልኳችሁ ስለ ሶስት አይነት ይሄ ፋን አሉት ወይ ደሞ እዚህ የምትሽከረከር ፋን ናት። ሶስት አይነት ፋን አሉት ብለናል። አንደኛው በኤሌክትሪክ ነው የሚሰራ። ሁለተኛው ደግሞ በመካኒካ ነው በክረንክሻፍ በክራንክሻፍት በቤልት ማካኝነት አማካኝነት የሚሽከረከር ነው። ሶስተኛው ደግሞ በራሱ አውቶማቲካሊ በሚሞቆጥበትበት ጊዜ ይነሳል፣ ቀዝቀዝ በሚሆንበት ጊዜ ደግሞ ምን ይሆናል ዝም ይላል ማለት ነው። ስለዚህ እንዴት አድርጎ ነው ይሄ እንደዛም ሆነ የሚል በአካል እናያዋለን እንዴት እንደሆነ ማለት ነው። ስለዚህ የመቀዝቀዣ ዘዴ ክፍሎች እነዚህ ይመስላል ማለት ነው። ሌላ ነው የመለስነሻ። ይሄ የመቀዝቀዣ ነው። መቀዝቀዣ ማለት መለስነሻ፣ መቀዝቀዣ ይላል ማለት ነው። መለስነሻ ክፍሎች ደግሞ አንደኛው ምን ይላል? ሞተር በሚንቀሳቀስ ጊዜ ደረቅ ሰበቃ የመቀዝቀዣ ክፍሎች ሳይሆን ይሄ ግን የመለስነሻ ክፍሎች ነው መለስለሻ ክፍሎች ማለት ደግሞ ምን ማለት ነው? ሞተር በሚንቀሳቀስበት ጊዜ ደረቅ ፍሪክሽን እንዳይኖር ወይም ደረቅ ሰበቃ እንዳይኖር ያደርጋል ማለት ነው። ስለዚህ ወይም ደግሞ ጉልበት እንዲጨምር ወይም የሚፈለጉ ጉልበት እንዲያወጣ ያደርጋል ማለት ነው። ማን የመለስለሻ ክፍሎች ማለት ነው። ተግባራቸው ስናየው ሰበቃ ይቀንሳል አንደኛው። ድምፅ ደግሞ ይቀንሳል በጣም አሁን ዘይት ያለውና ዘይት የሌለው ወይም ደሞ በአጭሩ ግሪስ ያለው መኪናና ግሪስ የተገረሰ መኪናና ግሪስ የተገረሰ መኪና ስናየው ለህነቱ ሰማይና ማለት ነው። ስለዚህ ምንድን ነው ፍሪክሽኑ በእንትና እንዲሆን ወይም ደሞ ድምጽ እንዳይኖረው ያደርጋል ወይም ደሞ ድምፅ በጣም ይቀንስልናል ማለት ነው። ከዛ መጠን መቆጠብ ደሞ መጠን ይቀንሳል። ሞቀቱ በመጠን ላይ ይቀንሳል ማለት ነው። ሶስተኛው ደግሞ ጥሩ ጉልበት እንዲያወጣ ያደርጋል፣ ወይ ደግሞ መኪና የሚፈለገው ጉልበት እንዲያወጣ ያግዛል ማለት ነው። ይሄ የመለስለሻ ክፍሎች ማለት ነው። እነዚህ ክፍልታት አሉ እና ሰተኮፕ አሉት፣ እ ሊቨል አሉት እነዚህ በአካል እናየዋለን። ከዛ በመቀጠል ደግሞ የምናየው ለመቀዝቀዣ ክፍሎች ማድረግ ያለብን ጥንቃቄ ምንድን ነው? ይሄ በጣም አስፈላጊ ነው ማለት ነው። ለመቀዘፍ ፍለት ማድረግ ያለብን ጥንቃቄ ማለት ነው። አንደኛው በራዲየተሩ ውስጥ ቡቅ ውሃ መኖር ማለት መሆን፣ በቃ ሁል ጊዜ ማየት አለብን፣ ያው በእርግጠኝነት ብዙ አይወስድም፣ ግን ሁል ጊዜ ማየት አለብን፣ ጥዋት ስንነሳ፣ ያው በምንሄድበት ሰዓት ማየት አለብን ሁል ጊዜ ማለት ነው። ምክንያቱ። እንደዛ ስላቸው ደግሞ በሞቀበት ሰዓት እንዳትከፍቱት። ያው በሞቀበት ሰዓት ቫክሲን ቦርድ እቺ ስትከፈት ይፈነዳል እጃችን እስከ መቆጣጠሪያ ላይ ደርስ ማለት ስለዚህ ጠዋት ጠዋት ማየት አለብን ማለት ነው። ከዛ በመቀጠል ችንጋ መላላት አለመላላቱ ወይካ ምንድነው መላላትና አለመላላቱ ቼክ ማድረግ። ችንጋ ሲባል አሁን ፋን በችንጋ በሶስት አይነት ሶስት ፋን አለ ብና አንዴ በችንጋ የሚሆን ከሆነ ያ ችንጋ ላልተከቀረ ምን ይሆናል ማለት ነው ውሃው አይቀዘቅዝም ማለት ነው። ቺንጋው ከላላ ቺንጃው ከቺንጋው ከላላ ደሞ ምን ይሆናል ማለት ነው? ያ ፋኑ ደግሞ ደሞ አየር መቀዘቅዝልን ውሃ የሚቀዘቅዝልን የነበረ ፋን ይሄ ማለት ነው። ዘካ በክራንክሻፍት ነው የሚነዳ በክራንክሻፍት በቤት ሊሆን ይችላል በሰንሰረች ሊሆን በተለያየ በሶስት ስቴፕ ምን ይደረጋል? እንዲሽከረከር ይደረጋል ማለት በክራንክሻፍት እንዲሽከረከር ይደረጋል ማለት ፋን ይህቺን ጋር ከላላ ግን የፋን አይሽከረከርም ያለ ማለት ነው። ደግሞ የሚፈልገው እንቅስቃሴ አይደረ አያርግም ያለ ማለት ነው። ይሄ ካላረገ ደግሞ ምን ይሆናል ማለት ነው? ሞቀት ወይንም ውሃው የሞቀ ውሃው ምን ያደርጋል አያቀዘቅዘልንም ማለት ነው። ካልቀዘቀዘልን ደግሞ ሞተራጅን ያው ሊፈነዳ ነው ማለት ነው። ስለዚህ ምን ማድረግ አለብን? ችንጋው ለልተ ነው ያለ ጠንክሮ ነው ያለ፣ በደንብ ማየት አለብን ችንጋው ማለት ነው። ከዛ በኋላ የራዳተን ያው የራዲየተር ክዳን በአጓው መክደን ማለት ነው። በአጓው መክደን ያው ይሄ ዝም ብለን እንተናካረግ ነው ሊፈስ ይችላል፣ ሊፈነዳ ይችላል። ስለዚህ በአጓው መክደኑና መቅጠሙ ማየት አለብን። ከዛ በመቀጠል የራዲያተር ወሳጅ ወሳጅና መላሽ ሆዝ በደንብ ማየት። ይሄ ወሳጅና መላሽ ያልኳችሁ ይሄ መላሽ ወሳጅ ሆዝ ነው። ይሄ ደግሞ መላሽ ሆዝ ነው። በዚህ ያሉ ወይም ደግሞ አው እንትን ላይ አው እንደሱ ማለት ይሄ ሱስካይ ምንድነው? ቀዳዳ እንዳይኖረው ጠብቆ ማሰሩ እና ተጨፍልቆ እንዳይሆን ማየት አለብን። ምክንያቱ ይሄ ከተጨፈለቀ ወይም ቀዳዳ ካለው ምን አንደኛው ያፈሳል፣ ሁለተኛ ነው ከተጨፈለቀ ደግሞ የሚፈልገው ውሃ አያስተላልፍም። ካላስተላለፈ ብለው ኢንጂናችን ወይም ሞተራችን ይሞቃል ማለት ነው። ስለዚህ ዋናው የመቀዝቀዝ ዘዴ ነው፣ ወይም ደግሞ እንዲቀዘቅዝ እንዳይሞቅ ማድረግ ነው። ስለዚህ ያ ዓላማው አላሳካ ማለት ነው። እንትና ካረጥ ደግሞ ይሄ ማየት አለብን። ሌላኛው ውሃ በሬዲተር ዋይ ስንጨምር በሬዲተር ስንጨምር ውሃ ምናደርገው በምን ይሆን መስራት አለበት እንጂናችን፣ ምክንያቱ እንጂናችን ሳይነሳ ካስገባልን እንጂናችን ሳይነሳ ውሃ ካስገባን፣ ሁልጊዜ የሆነ ነገር ምንድን ነው የሚያደርገው? ይሄ ይሄ ቲቦ በ በ አየር ሞልቷል። ስለዚህ ምን ምንድን ነው ይሄ በዚህ ውስጥ ውሃ ከጨመርን ዝም ብሎ የመላ መስሎ ያልመላ ሊሆን ይችላል። እንጂኑ ሲነሳ ግን በፓምፕ ወይም ደግሞ በውሃ ፓምፕ በክራንክሻፍት የሚነዳ ማለት ነው፣ እሱ ስለሚስብልን ትክክለኛ መምላት በዛ ነው። ቼክ የምናደርገው ምን ማድረግ አለ መነሳት አለ። ይሄ በተግባር ነው ያዋለን ከላል። ሌላኛው ሞተር ከመጠን በላይ የሚሞቅባቸው ምክንያት ምን? ሞተር ከመጠን በላይ ይሄ መጀመሪያው ለሞተር ለ ለመከሰክቶች ማድረግ የምትጠንቀቅ ይሄ ግን ሞተር ለምንድን ነው ከመጠን በላይ የሚ የሚሞቀው የሚል አንደኛው ራዲያተር መቀደድ ያው፣ ራዲያተር ከተቀደደ ያው የተገቢ የሆነ እንትን አይሰጥም። ራዲያተር ማለት ይህ ማለት ነው። ይሄ ራዲያተር ያለ ከተቀደደ ምን ያደርጋል ማለት ነው። አሁን ይሄ መስመር ይሄ መስመር ከተቀደደ ወደ መሬት ነው የሚፈሰው እንጂ ማለት የሚፈልጉ ቅዝቃዜ ወይም የሚፈልጉ ስራው እንዲሰራ አይሰራም፣ አይሰራም ያለ ማለት። ስለዚህ ራዲያተር መቀደደ የለበትም ማያካ አለብን ማለት ነው። ለዛ የሚሞቃቸው ምክንያት የሚሞቀው ምክንያት በራዲያተር ውሃ ያሉት ቀዳዳዎች መሸፈን በቆሻሻ ሊሆን ይችላል በተለያዩ ማለት ነው። ስለዚህ እነዚህ በጣም ማጠብ አለበት፣ ሁሉ ጊዜ መታጠብ አለበት ራዲያተር ማለት ነው። ምክንያቱም በዚህ ውስጥ ቲቦ አሉት ብለናላ። ስለዚህ በዚህ ውስጥ ቲቦት ካሉ እነዚህ ቲቦች ሲታፈኑ ወይም ደግሞ በቆሻሽነት ሲታፈኑ ውሃው አያልፍም ርስቅ ውሃው ካላለፈም ደግሞ መቆስ አያቀዝቅዝል ማለት ነው። ስለዚህ የሱ አንድ ችግር ሊሆን ይችላል የቴርሞስታት ዘግቶ መቅረት ይሄ ጋ እንትና አንድ ጓደኛ ምን ይለኝ ነበረ የቴርሞስታት በአንዳንድ መኪና ላይ በተለይ በኦራን ላይ ምን ያደርጋል አውጥቶ ይጥሏል በቃ ምክንያቱም በመቀዝቀዛ በቀዝቀዛ ሰዓት ወቅት አቀዝቅዞ ወይም ደግሞ እዚህ ጋር ይጋገራል በረድ ላይ ሆናል እዚህ አካባቢ ማለት ነው። ስለዚህ ይሄ ከላቆ ወይም ቴርሞስታት ከላቆ ምላሽ አይሰጠውም። ስለዚህ ምን ይሄው ቴርሞስታት ነኩሶ መቅረት አንዱ ዋና ችግር ነው ማለት ነው። ከዛ የውሃ ፓምፕ ብልሽት መኖር ውሃ ፓምፑ ውሃ ፓምፑ በችንጋ መካኝነት ነው የሚነዳ። ስለዚህ ችግር ሲኖረው ወይም ደግሞ ውሃ ፓምፑ ካልሰራ ውሃ ፓምፑ ውሃ ፓምፑ ካልሰራ ምን ይሆናል ማለት ነው። ኢንጂኑ ይሞቃል ማለት ነው። ሌላኛው ዘይት ከመጠን በላይ መወፈሩና ከመጠን በላይ ወተች ለጠኑ ወይም ደግሞ መርቀቁና ከመጠን ይሄ ሞቅሸሹ። ስለዚህ በእነዚህ ምክንያት ምን ይሆናል ማለት ነው ይሞቃል ማለት ነው። ሌላኛው ደግሞ የሞተር የሚሞቅበት ምክንያት ይሄ ቻለች ይሄ ማናት ፋን ወይም ፋን የምትባል ይህች አየር የምትቀዝፍልን ማለት እሷ መሰበርና ተገልብጦ መታሰር ይሄ ተገጥሞ መታሰር ሲባል ሁሉ ጊዜ ፋን ወደ ውስጥ አየር ቀዝፈን እንዲያስገባ በአንድ በኩል ሰላፋ ነው ወይም ደሞ በአንድ በኩሉ ይጣመመ ነገር ነው ማለት ሲሽከረከር ወደ ውስጥ አየር ያስገባል ማለት ነው ወደ ወደ ራዲያተር እንዲገባ ያደርጋል ይሄ ተገልብጦ ከተገጠመ ግን ተገልብጦ ከተገጠመ ግን ምን ያደርጋል ማለት ነው ፋኑ አየር ያስገባል እንዲያውም አየር ወደ ውጭ ያስወጠናል ማለት ነው ስለዚህ ይሄ በደንብ እንትና ካልተደረገ ምን ሞቀት በጣም ኢንጂናችን ይሞቃል ማለት ነው የበዋንነት ስለዚህ አካል ነው የምናየው። በአካል ሲላችሁ በተግባር እናየዋለን፣ በቅርብ ጊዜ ግን። እንደዛ ስላች ግን እስከ በአካል እስከምናየው ድረስ እናንተ ዝም ማለት የለባችሁ። ምክንያቱ እኔ አሁን ይገጥመኛል፣ ብዙ ብዙ ጠይቃለው አለው። አሁን ባለሁበት የስራ መስክ ሙያ አስለምደኝ ይላሉ፣ ወይም ደግሞ አሁን ያለሁበት ቦታ በጣም ለማስለመድ ማንኛው ፍላጎት ያለው ሙያ እንዲይዝ ክፍተት አለው፣ ወይም ደግሞ ቦታ አለው ማለት ነው። ከዛ አስለምደኝ ይሉኛል ማለት ነው። ከዛ እኔ እሺ ለመልመድ ምን ምን አይነት ፍላጎት አለክ? ፍላጎት በጣም አለው ግን ፍላጎት ብቻ ብቁ አይደለም። ወደ ተጋር መሄድ አለብን። እሺ በዚህ ሳምንት ውስጥ ምን ይለዋል? በዚህ ሳምንት ውስጥ ምን አደርጋለሁ? ስልክህ ላይ ፊልሚ ሳይሆን ማየት የለብህ አንተ የምትፈልገው ነገር ምን ማድረግ አለብህ? መጫን አለብህ አሁን። ስፌት የምትፈልግ ከሆነ ስለ ስፌት ዩቲዩብ ላይ ገብተን እነዚህ እነዚህ እነዚህ ምን የሚባሉ ቪዲዮ አውርደ ማየትና መስማት አለበት። ስለዚህ መጀመሪያ አእምሮህ ላይ ምን ማድረግ አለብህ? ሴቭ ማድረግ አለብህ፣ ወይም ደግሞ ማየት አለበት። ስታየው ወደ ተግባር ስትመጣ ከዛ ይቀልሃል። ከዛ በሁለተኛ ሶስተኛ ቀኑ ዝም ብዬ ስልቅ ስክስቲ ምናምን ስለው የውጭ ፊልም ያያል ማለት ነው። ከዛ ከሰኞ ምናምን ኩላ አልከኝ አሰምብለይ ስለል ምን እውቀት አለ ወይም ደግሞ ምን ይዝሃል? ትንሽ እስኪ ስለ ስፌት ወይም ደግሞ ስለ የሆነ ሙያ እስኪ የሆነ ነገር ስትለው ምንም የለውም። ስለዚህ ምንም ለማለት ፈልጌ ነው ለእናንተ። እናንተ በተቻላችሁ መጠን ወደ ተግባር እስከምትሄዱ መጠበቅ ያለባችሁ መቀስ፣ ወደ ተግባር እስከምንሄድ ድረስ እናንተ ይሄ ቻናል እና ሌላ ቻናል ምን ማርቀ መስማት፣ ማየት፣ መማር አለባችሁ። ከዛ ወደ ተግባር ስትሞቱ ይቀላችኋል ማለት ነው። ስለዚህ በመጨረሻ ላይ አንድ እንትን እሰጣችኋለሁ አንድ ቲፕ ይታወቅ ሁልጊዜ መጨረሻ ላይ አንድ ቲፕ ሰጣቸዋለሁ ይህ ደግሞ የዛሬ ጥቅሳችን ምን ይላል አለማወቅ ምን ማለት ስታወቅ ነው አለማወቅ የሚገባ ስታወቅ ምን ይሆናል አለማወቅ ይገባል አሁን ፉል ኮንፊደንስ ወይም ደግሞ ዝም ዝምብሎ እኔ በላይነት የሚያሳይ ሰው ዕውቀት የለውም ስለዚህ ምን ለማለት ፈልጌ ነው ምን ለማለት ፈልጌ ነው እኔ ሞቲቬት እንድትሆኑ ወይም ደግሞ ከካንተ በላይ እውቀት አለን የምትሉ ነገር ብዙ ነገር እንድትጀምሩ ሞቲቬት ለማድረግ ነው እንጂ የኔ መግቢያ ያክል ነው እንጂ እኔ ራሴ ራሴ በዚህ ሙያ ውስጥ ብዙ ነገር የማውቀው ነገር አለ ማለት ነው። ግን በዚህ የማንናገረው ወይ ደሞ እርግጠኛ ሆኜ የማንናገረው ነገር ደሞ አለ። ስለዚህ እንደ መግቢያ ነው ይሄ ትምህርት የኮርስ የተሰጠው ያለው። ስለዚህ እናንተ ከዚህ ተነስታችሁ ሞቲቬት ሆናችሁ እንድትነሱ ነው እኔን እንትራ የማደርጋችሁ እኔ መምክራችሁ። ምክንያቱ እኔ አስቡ እንግዲህ ከሰኞ እስከ አርብ ያለ ስራ ላይ ነኝ። እሁድና ቀዳሜ ነው እሁድና ቀዳሜ ልብስ ምናምን ታውቃለህ። አስቡ እንግዲህ ማለት ስለዚህ፣ እናንተ ሞቲቬት ሆናችሁ ሌላ እንድታዩና እንድትማሩ ለማስፋት ነው ያክል ነው እንጂ እኔ ሙሉ ኮርስ ሰጥቼ በእኔ ብቁ ትሆናላችሁ ማለት አይደለም ማለት ነው፣ አይደለም። ስለዚህ እናንተ ስልክ ትምህርት አሁን ቀሏል። እውቀት ቀሏል በስልካችን ነው ያለ። ስለዚህ ወደ ሌላ እንዳይበዛ የዛሬ ትምህርታችን ይመስላል። አብራችን አብራችሁ ስለቆያችሁ አመሰግናለሁ። ሰላም ለሀገራችን፣ ሰላም ለሁላችን። ባይ ባይ